እያታቤት እንግዲህ በውትድነው አለምን ከፍተኛ የጦርነት ሰዓትም ስለነበረ ከፍተኛ ውጊያ ወይም ደግሞ ከፍተኛ ትግል ለሀገር ስታረ ቆያችሁ። ከዛ በምን መንገድ ተቋጨ? መጨረሻ ላይ ያ ነገር አልሆነም። ያለቀው አለቀ የተረፍነው ተርፈን አስራ ሁለት ላይ ወደ ጎንደር በምንሄድበት ሰዓት ላይ ተከዜን እንደተሻገርን የጎንደር ጦር መጣ ስንል ለካ እነሱ ደግሞ የእኛን ሚኒስትሪ በመልበስ ቆርጠው ጠምደው ነውርዋል። መጨረሻ ላይ ነው አለቀ። እንኳን ቁስለኛ ከዚህ ጭነነው ነው ይሄድ ነው እንኳንስ መሳሪያ ይዘነው ልናልፍ ቀርቶ በህይወት ያለ ነው እቺ አለቀ። ያለቀው አለቀ የተረፍነ ተረፍ። መጨረሻ ላይ የሾለከም ወደ ጎንደር ይተቀላቀላል እ ምርኮም የሆነ ማለት እና በዚያን ሰዓት ከፍተኛ እልቂት ነው የተደረገ እና ያን ጊዜ እኔ እስከመቼው የማረሰው ነገር ወልቃይት ላይ ይዞ እስከመቼውም የዚያ ሰው አጥንት ደም በሕይወቴም አይረሳኝም። እኔ የሰው ልጅ እንዲያሆኑ ነድዶ ሲቀር ራሱ ሰንበሌጥ ነው። ያን ጊዜ ያ አየር አራት ሆኖ የጨፈጨፋል ሄሊኮፕተር እና ጀት። መጨረሻ ላይ እነሱ እና እኛ አልተለየንም፣ አብረን ነው። እንግዲህ እኔ ምን የሚመተው ሁለቱም ነው። አዋል አወጣ አወጣ፣ ሁሉም ነው ያለቀ። እና እንግዲህ ከዛ በኋላ እንግዲህ በዚህ መንገድ አለፋችሁ እና ወደ ቄሄ መጣ። ወደ ቄሄ ከመጣ በኋላ ምን እንደገጠመ ምን ገጠመ? ወይ ወንድ ደስ። ወደ ቄሄ ከመጣሁ በኋላ ያው የስራ ማጣት ጉዳይ እዚህ አለ። እና ተመልሼ ወደ ደቡብ ነው የሄድኩ። ሻሸመኔ ሻሸመኔ ሻሸመኔ ቆየው ሻሸመኔ እያለውኝ አውራ ጎዳና ገባው እና አውራ ጎዳና ስቀጠር ራሱ ትምህርታቸውን የጨረሱና ለስንት ዓመት ማመልከቻ ያላችኋሉ ተባለና ስራ አስታጁ የደብረ ማርቆስ ልጅ ነበረ። ከሻሸመኔ አለታ ወንዶ ሀጀን እንድቀጠር አደረገ። ትግሬ ነኝ ብዬ ትግሬ ነኝ በሚል ነው የተቀጠርኩትኝ። አስር ተቀጠር እና በዚያን ጊዜ እነዚያ እንደው ታዴ፣ አንዳንድ ጊዜ እኮ ወደ አማርኛ ወሰድ ያደርግሃል አሉ ጓደኞች። እና በዛን ሰዓት እኔ ምን አልኳቸው? አዎ እናቴ ጎጃሜ ናት፣ አባቴ ትግሬ ነው። እና እንዴ ሲሉኝ መምህር ናቸው፣ በስራ ጉዳይ ተገናኙ። እኔ ግን ተወልጄ ያደኩት መቀሌ ነው እላቸው ነበር። ግን ምክንያቱም ቢጠይቁኝ ስለማውቀው መቀሌ ነው ብዬ ያንን አውራ ጎዳና እየሰራሁ እያለ መጨረሻ ላይ ከቤተሰብ ሞትብኝና እሱ እንደመ

ወደ ትዳር ገቡ ገባው ጨረሻ ላይ እሷም ያው ከዚህ ዓለም ተለየች። እሷም ያ ቃል የገባችልኝም ነገር ሳይሳካ ሳታስበው እሷም በቤቷ ዙሪያ ላይ ሌላ ሰው ስለነበረ ተቀናቃኝ ክስ ላይ እንዳሉ ጨረሻ ላይ እሷም ከዚህ ዓለም አለፈች። እኔም ከዚያ ከስሪያም ሳልሆን ከዚህኛውም ካገለገልኩበት ቦታ ሳላገኝ ዝም ብዬ ከሁለቱም ሳልሆኑ ቀረሁ ሳልሆን ቀረሁ። ብቻ እግዚአብሔር አንድ ቸርነቱ ጤንያን ሰጥቶኝ ልጅ ነው ምኞቴ የነበረ በውትድርና ዓለም ላይ እያለውም አባቴ ሁለት እንደወለደ ነው ከዚህ ዓለም ያለፈ፣ እና አንደኛዋ ደግሞ ትልቅ እህቴ መሀን በመሆኗ እንኳን የአባታችን የኛ ምን ስም አለን የሚለው ውስጥ ነው የነበርኩና እንደው ዛሬ መተካት ነው ይጉት ነበር እና እባክህ ጌቴ ያንደው መወዳትን ሀገር እንደው አይቼ ተመልሼ እንደው ወንድ ልጅ ወልጄ ጁምበጂ ይዬ የሰላሳ ሳንቲም ዳቦ በልቼ እና ያው ምኞቴ ተሳክቷል። ወለድኩ ወንድ ልጅ አስከታይ ሴት አሁን ደሞ አለኝ ወንድ ሶስት አሉ ልጅ አምና በጣም አሁን የልጆች አባት ወይ የልጆች አባት ነው። በጣም በጣም ነው ደስ የሚለው። ምናልባት እኔ ያገኘውትኝ የአንድ ሰሞቶ እዛ ልቅሶ ላይ አስከረን ሽሸኝ በሰልፍ ሆናችሁ ልክ እንደዚህ ለብሳችሁ አምሮባችሁ ከመሃል ሆነው እያቅራሩ ሰልፉን እየመሩት ነበርና እዛ ላይ ያገኘውት። እንግዲህ ወስ ወደ ቅራርቶ እንምጣና በምን መንገድ ነው እንደዛ ያታሉት ነበረ። የክብሩ ጉዳይ ሲ መገለጫ ውስጥ ምን ነበረ? እስቲ ይህንም ይንገሩኝ። እንግዲህ ሟች ጓደኛችን መጋቢ ሃምሳ አለቃ ብርሃኑ ሉሌ ነው ሰብሳቢያችን የነበረ ጀግና ታጋይ ነበረ። እንግዲህ ምን ይደረጋል ሞት የማይገዛ ነገር ጀግኖ ወንድመቻችን ለፍቶ ለእኛ ብዙ ነገር የሚያደርግልን ለታመመ ለድሃ ጠያቂ የነበረውን ያው ተነጠቅን እና፣ ያው ለሱ ምንድነው የሞትና የደስታ ሽለላ ቀረሯችን የሚለያይበት ሰው በሚሞትበት ሰዓት ትንሽ የተወሰኑ ቤት የሚያደርገው ግጥሞች ላይ ነው ግጥሞች ላይ ነው። ቀራርቶ ምናም ተመሰለ ነው ያው ቀራርቶ ያው መሰለው ራሱ እና ያን ጊዜ ሲሞት የሰውየው ይፈቀድ እያልክ የምትፈክርም ከሆነ እኔ ታዲያ ከሆንኩ ታዲያ አይባልም። የሟችን ስም እየተሳነ ፎከር የሟችን እንደዛ ያያረክ። አሁን እንግዲህ ወደዚህ ከመጡ በኋላ እንደዚህ አዘንና ደስ ሆይ እየተገኙ በድምጽ የአካባቢ ማህበረሰብ ያገለግላሉ? አዎ አሁን እኔ እንደውም ሰሞኑን እዚህ የሳምቻ ኪዳነ ምሕረት ራሱ ሄጄ ውየኔ መጣሁ። እንደውም አሁን የዛሬ ሁለት ሳምንት ማለት ነው ምን ልቅሶ ላይ ነው አርባ አርባ ላይ አዎ፣ አርባ ነው። በድምጽ ተፈልገው ማለት ነው በድምጽ ተፈልኪ እንደው አገልግሎት ሰጥቼ ነው የመጣሁት። እንደው ስለዚህ አሁን በዙሪያችን በዚህ በአዋባል ወረዳ ዙሪያ ሲደወልሎት ወይም ደግሞ ሰው ሲላክበት ቦታው ላይ ተገኝተው የቀብር ሽኝት ወይም ደግሞ የአርባው ጊዜ እየተገኙ የቀራርተው አገልግሎት ይሰጣሉ። የደስታም ሲሆን እንደዛ በተመሳሳይ ይደውልለታል። የሰርግና መሰል የሆኑ ደስታ ሲፈጠሩ ይደውሎታል እሄዳለሁ። እንደውም በተለይ ያነ ራሱ ጉዳልማ የወጀ ሻፎ ማህበር አለኝ ራሱ እዚያ ራሱ ሄዳለሁኝ እና መሄጃ መምጪያን ማህበሩ ነው የሚከፍለኝ። በሽልማትም የማገኘው ያው የራሴ ነው። እና እኔ እዚያ አሁን ቢያንስ ወደ 18ኛ ዓመቴን እያለሁ እየተመላለስኩ እዚያ ራሱ እንደውም ማህበር አለኝ እዚያ በድምጽ አገልግሎት አው ያቅራራሉ አቅራራሉ። ማህበሬ ነው እድር ማለት ነው እድር ማለት እዚህም አለኝ አው እዚያም አለኝ አው ሁለቱም ጋር አው እስኪ እንግዲህ የተወሰነ ደቂቃ ጋብዙ ነው የተወሰነ አቅራረው ለነስ ወደ ደስታው ነው የምንሄደው። ሄደው የደስታ ቅራርቶ ነው የሚሆነው። ቅራርቶች በብዙ መንገድ ይቀራራሉ አይደለ? አንዳንዴ ሰዎች ሲከፋቸው ወይም ደግሞ ሲብሳቸው እንደወንድ ልጅ የሆነ ቦታ ላይ ወጣ ብለው ቁጭ ብለው ያቅራራሉ። አንዳንዴ ደግሞ ቅድም ባለሷቸው መንገድም ያቅራራሉ እና የትኛውን አሁን የምንጫወተው? እንድወጣ ብለው ጋራ ላይ ቁጭ ብለው ጋራ ሸንተር ወዝ እንዳሸለቁ እያዩ የሚያቅራሩልን